ጤና ይስጥልን። የቻናላችን ተከታታዮች አዳዲስና ትኩስ መረጃ እንዲደርሳችሁ ቻናላችንን ላይክና እና ሰብስክራይብ ማድረግ እንዳትረሱ፣ የዕለቱን መረጃ አጋራችኋለሁ። የኬንያው ፕሬዝዳንት ዊሊያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ በመገኘታቸው ግብጽ ቅር እንደተሰኘች በኬንያ የግብፅ አምባሳደር የሆኑት ሀትራም ዩስኒ ሆስኒ ለአገሪቱ ፓርላማ አፈ ጉባኤ መግለጻቸው ተሰምቷልም። አምባሳደሩን ተቀብሎ ያነጋገሩት የኬንያ ፓርላማ አፈ ጉባኤ ሞሰስ ዋታንጎላ በበኩላቸው ግብጽ ከናይል ውሃ ጋር የተያያዘ ያላትን ማንኛውንም ስጋት በተመለከተም ኢትዮጵያ ላይ ብቻ ከማተኮር ይልቅ ሁሉንም የተፋሰሱ ሀገራት ጋር እንድትመክር ጠይቀዋልም። የኬንያ መገናኛ ብዙሃን ዘገባ እንደሚያመለክተው የኬንያ ፓርላማ አፈ ጉባኤ ዋታንጎላ እና የግብፁ አምባሳደር ሆስኒ ረቡዕ መስከረም 14 2017 ዓ.ም በተገናኙበት ወቅት በዝርዝር ከተነሱ ጉዳዮች አንዱ በካይሮ እና በአዲስ አበባ መካከል ያለመግባባት ምንጭ የሆነው የናይል ወንዝ ጉዳይ ነበር ተብሏልም። የግብፁ አምባሳደር ኢትዮጵያ ከሁለት ሳምንት በፊት ባስመረቃቸው ግዙፉ የህዳሴ ግድብ ላይ ያላትን ቅሬታ ማስረድተዋል። አምባሳደር ሁስኒ የህዳሴ ግድብ ግንባታ ከዓለም አቀፍ ህግ የተቃረነና የተቋቋመውን የህግ ማዕቀፍን የማያከበር እንደሆነ መናገራቸውን የኬንያው ዘስታር ጋዜጣም ዘግቧል። አምባሳደሩ አክለውም የሀገራቸው ያላትን መብት የሚያስጠብቅና የናይል ውሃ ፍታዊ ተጠቃሚነትን የሚያረጋግጥ አሳሪ ስምምነት እንዳይፈረም ከ10 ዓመት በላይ ለሚሆን ጊዜ ስትጥር እንደነበርም ገልጿልም። የግብፅ ልዑክ ፕሬዚዳንት ዶናልድ ትራምፕ የመጀመሪያ ስልጣን ዘመን ከረጅም ድርድር በኋላ በዋሽንግተን ስምምነት ለመፈረም ዝግጁ ነበርን ብሏልም። በመጨረሻም ጊዜ ግን ኢትዮጵያ ልትገኝ አልቻለችም። በቀላሉ የግድቡን ግንባታ ለማጠናቀቅ ጊዜ እየገዙ ነበር ሲሉም ኢትዮጵያን መክሰሳቸውም ነው የተሰማው። ግብፅ ሁሉንም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውሃው ለመጠቀም ያላቸውን መብት እንደምታከብር መናገራቸውም ነው የተዘገበው። ይሁን እንጂ ኬንያ በህዳሴ ግድብ ምርቃት ላይ በመሳተፏ ግብፅ ቅር መሰኘቷን አምባሳደር ሁስኒ ገልጿልም። የኬንያው ፕሬዚዳንት ዊሊያም ሩቶ ጳጉሜ አራት 2017 ዓ ም በተካሄደው የታላቁ የኢትዮጵያ ህዳሴ ግድብ ስነ ስርዓት ላይ ዋና እንግዳ ሆነው ተገኝተውም እንደነበር የሚታወስ ነው ከኬንያው ፕሬዚዳንት በተጨማሪም የሶማሊያ የጅቡቲ የደቡብ ሱዳንና የባርቤዶስ መሪዎች እንዲሁም የአፍሪካ ኮሚሽን ሊቀመንበር መሐሙድ አሊ የሱፍ መገኘታቸውም ይታወሳል ፕሬዚዳንት ሩቶ በስነስርዓቱ ላይ ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ ሀገራዊ ፕሮጀክት ብቻ ሳይሆን የፓንአፍሪካዊ መገለጫ ነው ሲለው አሟካሽተውት እንደነበር አይዘነጋም አገራቸውም ከግድቡ የሚመነጨው ኤሌክትሪክ ኃይል የተወሰነ ለማግኘት የኃይል ሽያጭ ስምምነት ለመፈረም ዝግጁ መሆናቸውን ማስታወቃቸው አይዘነጋም። ኬንያ በአባይ ግድብ ምርቃት ላይ በመገኘቷ ተከፍተን ነበር። የትኛውም የተፋሰሱ ሀገራት አልተገኘም ኬንያ ብቻ፣ ጅቡቲና ሶማሊያ የናይል ተፋሰስ አካላት አይደሉም በማለት መናገራቸውንም ጋዜጣው ዘግቧል። የኬንያ ፓርላማ አፈጉባኤ ሞሰስ ዋታንጎላን ይህን ንግግር በተመለከተም በፌስቡክ ገጻቸው ባሰፈረው ጽሁፍ የግብፅ መንግስት በናይል ወንዝና በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ አካታች ውይይትን እንዲቀበል ማሳሰባቸውም ገልጸዋል። ፕሬዚዳንት ሩቶ ግብፅ ኢትዮጵያን ብቻ መጥቀስ ይልቅ ሁሉም የናይል ተፋሰስ ሀገራት ጋር እንድትመካከርም በሚል ያቀረቡትን ሐሳብ እንደሚቀበሉ ማፈ ጉባኤው በጽሑፋቸው ጠቅሰዋልም። የፕሬዚዳንት ሮቶን ሐሳብ በመከተል ውሃ የጋራ ሀብት በመሆንም ሀገራትን ከመከፋፈል ይልቅ አንድ ማድረግ እንዳለባት በመግለጽ ጥሪውን በድጋሚ አቀርባለሁ ብለዋልም። ይህንን የሚያጠናክር ዘገባ ያወጣው ዘስታር አፈ ጉባኤው ከእናንተ ግብፅም ሆነ ከጎረቤታችን ኢትዮጵያ ጋር ችግር የለብንም እንዲያውም የኤሌክትሪክ ኃይል ከነሱ ስለምናስገባም ከህዳሴ ግድብ ተጠቃሚ ነን ማለታቸውም ነው የተነገረው። ፕሬዚዳንቱ በቅርቡ እንደተናገሩት ግብፅ በናይል ጉዳይ ላይ ስጋት ካላት በኢትዮጵያ ላይ ብቻ አታተኩርም፣ ሁሉንም ወደ ውይይት ጠረጴዛው ጥሩና ችግሮቹን በጋራ ለመፍታት በጋራ እንረዳዳለን ማለታቸውንም ነው ያስነበበው። በተጨማሪም አፈ ጉባኤው ከኢትዮጵያ ጋር የሚነሳ ግጭት የአፍሪካ ቀንድን የበለጠ አለመረጋጋት ውስጥ ይከተዋል በማለት በፌስቡክ ጽሁፋቸው አካተዋልም። ኬንያ በቪክቶሪያ ሀይቅ በኩል ለናይል ውሃ አስተዋጽኦ የምታበረከት እንደመሆኗ መጠን አፍሪካ የራሷን ተግዳሮቶች በመተባበርና አገር በቀል መፍትሄዎችን በመፈለግ የመፍታት አቅም እንዳላት ታምናለች ማለታቸው ምን የተዘገበው። አፈ ጉባኤ ሞሰስ ዋታንጓላ ኬንያ ከአዲስ አበባ እና ካይሮ ጋር ያላትን ግንኙነት በመጥቀስ ሀገራቸው ስምምነትን ለመገንባት የአሸማጋይነት ሚና ለመጫወት ዝግጁ መሆኗንም ተናግረዋልም። በኒውዮርክ የተባበሩት መንግስታት ጠቅላላ ጉባኤ ላይ እየተሳተፉ ያሉት ፕሬዚዳንት ዊሊያም ሮቶም ወደ ሀገር ሲመለሱ ይህንን በተመለከተ እንደሚያነጋግሯቸው እንዲሁም ወደ ጋራ መምጣት እንደሚችል ከግብፅ አመራሮች እንዲሁም ከሌሎች የናይል የተፋሰስ ሀገሮች ጋር እንዲነጋገር እመክራለሁ እንዳሉም ተገልጿል። ኢትዮጵያና ግብፅ የህዳሴ ግድብን በተመለከተ ለዓመታት ሲያደርጉት የቆዩት ድርድር በሙሉ በሙሉ ስምምነት ላይ ሳይደረስበት ግድቡ ወደ ስራ ገብቷል። አሁንም ቢሆን ግን የኢትዮጵያ ለንግግርና ለድርድር በሯ ክፍት መሆኑን የውሃና ኤነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋም ከቢቢሲ አፍሪካ ጋር በነበራቸው ቆይታ መናገራቸውም አይዘነጋም። ቻናላችንን ላይክና ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።